አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሀይ! እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ለቁርስ ወይም ለመቅሰስ የሚጠቅም በቀላል መንገድ ሰርተን የምንበላው ከሻይ ጋር በተለይ ቁርስና አሱር ላይ እንዲሁም መቅሰስ ነገር ብንበላው ጊዜ የማይፈጅብን ምርጥ ምግብ ነው ማለት ነው፣ ወይም ቂጣ ማለት ነው እና እሱን አሰራሩን ይጀላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ ምን ምን እንደምጨምር። ያው እንግዲህ ወደ ቪዲዮ እንሄድ። እንግዲህ ይጀላችሁ የመጣሁት እዚጋ አጎርጓዳ ጣሳ አስቀምጫለሁኝ፣ የማቦካበት ነው እንግዲህ ጋር ድሞ ሁለት ማንኪያ ስኳር ነው የጨመርኩት ወይም ሁለት ማላጋ። ይሄ ደግሞ አንድ ማንኪያ ተግማሽ ሀሊብ ዱቄት ነው ማለት ነው። ዱቄት እናንተ እንደ ምርጫችሁ እንደ ብዛቱ ና ማነሱ የእናንተ ውሳኔ ነው። ዱቄት ይህን ያቀረብኩ ማለት ነው። ይሄ ደግሞ ዘይት ነው፣ አንድ ኩባያ ውሃ። እኔ በነዚህ ነው የምጠቀመው ማለት ነው። እናንተ መጨመርም መቀነስም እንደ ፍላጎታችሁ ወይም ብዛት እንዲያሰራራችሁ ማለት ነው። እዚጋ ዱቄቱን ጨምራለሁ። ከዛ ሀሊብ ዱቄቱን ጨምራለሁ ማለት ነው እናንተ የምጨምሩትን እንግዲህ ዱቄቱን ብዛቱን ነገር ያችኋለሁ። ስኳሬን ጨመርኩኝ እንግዲህ፣ እነዚህን አንድ ላይ እያቀላቀልኩ ዝጋ፣ ደግሞ ዘይቴን ጨመርኩ ማለት ነው። ያላሳየኋችሁ ነገር አለ። እሱ ምንድን ነው? አንድ እንቁላል እጨምራለሁ ማለት ነው። እንግዲህ እንቁላሉን ይኸው እየሰበርኩት ነው እንደምታዩት። አንድ እንቁላል እጨምራለሁ እኔ ከነ አስኳሉ ነጩንም ቢጫውንም አንድ ላይ ነው የምጨምረው ማለት ነው። በጣም ነው የሚጣፍጠው፣ ሰርታችሁ ሞክሩት። እውነት ለማብራት በጣም ነው የሚጣፍጠው ማለት ነው። ትንሽዬ ጫው እንዳትረሱ ጨምሮ። ያው እንግዲህ ጫውን አላሳየኋቸውም ማለት ነው። ጫው ጨምር ያለሆኝ እናንተም እንዳትረሱ ማለት ነው። ውሀይን እንደዚህ አድርጌ በአንድ ኩባያ ውሀ ነው እኔ ያልኩት ያቦካሁት ማለት ነው። እናንተ ዱቄቱ ብዙ ከሆነ ሁሉንም ነገር ጨመር ጨመር አድርጉበት። ለምሳሌ ስኳሩንም፣ የሀሊብ ዱቄቱንም። እንዲሁም ደግሞ ዱቄታችሁ ብዙ ወይም ትንሽ መሆኑን እናንተናችሁ እንደ እንትናችሁ እንደ ፍላጎታችሁ የምትሰሩት ማለት ነው። እኔ እንግዲህ የሚበቃኝን ያህል እንደዚህ አድርጌ እያቦካሁ ነው። እስከ መጨረሻ ተከታተሉኝ። እውነት ለማውራት በጣም ነው የሚጣፍጠው ሰርታ ሰርታችሁ ሞክሩት እንግዲህ ከሰራችሁ በኋላ ነው የምታውቁት አሁን ትን ላላችሁ ይችላል በጣም ቀላል ነው ጊዜ ራሱ ይቆጥባ ማለት ነው እንዲሁም ይሄኛውን ቂጣ በተለይ ቸባቴ ነገር ምናምን የምትሰሩ ከሆነ ከዛ ደግሞ ይሄ ነው ቀላሉ ማለት ነው። እንደዛ አድርጋችሁ ካቦካችሁ በኋላ በቀላል መንገድ ሰርታችሁ የሚጣፍጥ ምግብ ማለት ነው። የምር ነው የምላችሁ፣ በጣም ነው የሚጣፍጠው። እንግዲህ እኔ በአንድ ኩባያ ውሃ ነው ከሌሎቹ ግብአቶች ጋር እንዲህ አድርጌ ያቦካሁት። ወይም ቀጠን ብሏል፣ እንደ ሊጥ ነው የሆነው። የእንጀራ ሊጥ አይደል የሚሰፋው፣ እንደዛ ነው የሆነው። እንግዲህ እስከ መጨረሻው እየተከታተላችሁ አበረታቱኝም። እዚህ ጋር ደግሞ እርድ ጨምሬያለሁ። እርድ ለምን እንደጨመርኩ ያው እንግዲህ ይገባቸዋል፣ ቢጫ እንዲሆንልኝ ስለፈለግኩ ነው ማለት ነው። ከረኑ ነጩን አልፈለግኩትም፣ ለዛ ነው። ቢጫ እንዲሆንልኝ ስለፈለግኩኝ እንዳያችሁት አሁን እርድ ጨምሬያለሁ። ዱቄቱ ይኸው ከረኑ ተለወጠ ሌጦ ማለት ነው። ምክንያቱም ነጩን አልፈለግኩትም ለዛ ነው ማለት ነው እና ደግሞ በጣም ነው የሚያምረው ስትጋግሩት በጣም ያምራ ማለት ነው። ነጩን ሞክሬው ስለነበረ ለዛ ነው እንግዲህ መጋገሬ የሆነው። የሀገራችን መጣድ ይመስላል አይደል? ጥጃለሁ፣ ሙቋል፣ ግሏል ማለት ነው። አሁን ቀጥታ ሊጤ ነው ማደርገው ምክንያቱም ስለጋለ ማለት ነው። እንግዲህ ሊጤን ነው እየጨመርኩ ነው። እናንተም ደግሞ ሰርታችሁ ከሞከራችሁት ወይም ከቀመሳችሁ በኋላ ታቆታላችሁ ወይም ታመሰግኑኝ፣ ያላችሁ የምር እኔም ይህን ነገር ከአንድ ትህቴ ነው ያየሁት ማለት ነው። በጣም ነው የሚጣፍጠው። በነገራችን ላይ ሊጡ ተንጠባጠበብኝ፣ በአንድጄ ስልክ፣ በአንድጄ ስራ የሆነ ጊዜ ለዛ ነው እንግዲህ ይሄው ገልብጫዋለሁ። አልመቸኝ ብሎ ነው እንትን ለማለት እንደምታወት ነው። እንዴት እንደሚያምር ማለት ነው። የምር እስኪ ሲያምር፣ ማሻአላ፣ ተባረካላህ ማለት ነው። እናንተ ሻያችሁን ፍል ታደርጋችሁ ቶቶለ ጊዜ የሚቆጥብ ምግብ ነው። ስንበላውም ጣፍጦን ወዲ ነው። ጊዜም ደግሞ ሳይወስድብን በትንሽ ደቂቃዎች ሰርተን የምንበላው ምግብ ስለሆነ እንግዲህ ይህን ይመስላል። እንደምታዩት ነው እንግዲህ ደስ እንደሚላችሁ ተስፋ አደርጋለሁ። ይህን ይመስላል ሰርታችሁ ተጠቀሙት በጣም ነው የሚጣፍጠው እውነት ለማውራት በጣም ነው የሚጥመው ማለት ነው እንግዲህ ይህን ይመስላል ውድ ቤተሰቦች ስለምትከታተሉኝ አመሰግናለሁ አበረታቱኝ ገና አዲስ ጀማሪ ነኝ የእናንተ እገዛ የእናንተ ኮመንት ለእኔ ብርታቴ ስለሆነ አስተያየታችሁን ኮመንት ላይ አስቀምጡልኝ እንግዲህ ሻይን ህዋፍ ልቻለሁ ከዚህ ጋራ እንዴት አይነት ምግብ ከበላ ተበላ አላችኋለሁኝ እና በያላችሁ በፈጣሪ ጠብቃችሁ ሰላም